በትልቁ ግቢ ውስጥ ራሳቸውን የቻሉ ቪላ ቤቶችን አጥረው የያዙ ሌሎች በርካታ ግቢዎች በግራና በቀኝ ተገጥቅጠዋል። ፊት ለፊታችን በተጠንቀቅ የሚጠብቁ ሌሎች የጸጥታ አካላት እንድንቀርባቸው ምልክት ሰጡን። በግምት 40 ሜትር የሚሆን ርቀት ወደ ውስጥ ከገባን በኋላ በስተግራ ያለ ሌላ ግቢ እንድንገባ አመለከቱን። ግቢው መሀል የተንጣለለ የጥንት አይነት ቪላ ቤት ጉብ ብሏል። ቤቱ ካረፈበት በላይ ሰፊ ምድረገቤ ያለው ይመስላል። በዋናው ቤት ፊት ለፊት ለማዕረግ የምትሆን ውብ መኪና ቆማለች። ከቤቱ በር ፊት ለፊት አንድ ወፈር ያሉ ነጭ ሸሚዝ ያደረጉ በአጭር ተከርክሞ አዳፋ ጥጥ የመሰለ ፀጉር ያላቸው ሰው ቆመዋል። የግቢው ጠባቂ እንደሆኑ ከገመትኳቸው ሁለት የሀገሬ ሰዎች መካከል አንዱ ቀረብ ብሎ በእጁ ወደ እርሳቸው አመላከተን። እውነቱን ለመናገር ጥቂት ተደናገርኩ። አሁን በ15 እና 20 እርምጃ ርቀት ፊት ለፊት የቆሙት አዛውንት የቀድሞ ፕሬዚዳንት ጓድ መንግስቱ ኃይለማርያም ናቸው ብሎ ለማመን ይከብዳል። እኛ ቆፍጣና እና ሙሉ ሰው እንዲህ ወፈርፍር ብለውና በሽበት ተወረው የማየውን መልክ እርሳቸው ይሆናሉ ብሎ ለመቀበል ያስቸግራል። ከላይ ነጭ ሸሚዝ፣ ወደ ጥቁር ቡኒ ያደላ ሰፋ ያለ የጨርቅ ሱሪ፣ ወፍራም ሶል ባለው ፍላት ቆዳ ጫማ አድርገዋል። አሁን ቀለል ያለ አለባበስ የለበሱትን ሰው አብዛኞቻችን በየምስሉ ላይ ከምናየው ወታደራዊ አለባበስ ጋር ማስተያየት ከሞከርን ፈጽሞ ምስሉ አይጣጣምም። እንዴት ነው እንዴት ነው ሰላም የምላቸው? ማን ብዬን የምጠራቸው? በማዕረግ ወይስ ያለማዕረግ? ከጓደኞቼ ጋር ከልጅነቴ አንስቶ ስጠራቸው እንደኖርጉት መንጌ ልበላቸው ወይስ እንደ ፕሮቶኮሉ ጓድ መንግስቱ ሰላም ጤና ይስጥልኝ። ሰላማችሁ ጤናችሁ በያላችሁበት ብዝት ይበልልኝ እያልኩኝ እነሆ ዛሬ በአዲስ የመጽሐፍ ጥቆማ ወደ እናንተ መጥቻለሁኝ። እጄ ላይ የምታዩት ቀደም ብዬ መግቢያው ላይ ለማንበብ እንደመቆርኩት የጓድ መንግስቱ ኃይለ ማርያምን የህይወት ታሪክ ማንነታቸውን፣ ስራቸውን፣ እያንዳንዱ ነገሩን አጠቃሎ የያዘ አንድ ምርተ መጽሐፍ በቅርብ ጊዜ ገበያ ላይ የዋላ አለ። እኔ በእርግጥ ሰሞኑና አንብቤ የጨረስኩት መጽሐፉ ከታተመ ግን በ2016 ነው የታተመው እና ትንሽ አንድ ዓመት ምናምን ቆየት ብሏል እና ይህንን መንግስቱ ኃይለማርያም የስደተኛ መሪ ትረካዎች በይታገሱ ጌትነት ገበያው ነው ታትሞ ለገበያ ለንባብ ይበቃልን። ስለዚህ ይህንን ታሪካቸውን ነገሩን ከፈረሱ አፍንደው እንዲባል ከራሳቸው አንደበት የተተረከ ትረካ መጽሐፍ ይዞልን የመጣውና ታሪክ የራሱ የሆነ ጥሩ መጥፎን ጎን አለው መቼም እና ሁለቱንም ደግሞ ካልኖርንበት በወቅቱ ካልኖርን ካለፈ በኋላ የተለያዩ መጽሐፎችን በማንበብ ነው የምናገኘው ስለዚህ ይህ መጽሐፍ ለዛ እጅግ በጣም የሚረዳ እና በጣም ብዙ ትውስታዎችን ብዙ የጥያቄዎችን መልሳቸውን የያዙ ነገሮችን ይዟል ስለሳቸውም የግል ህይወት ሆነ አጠቃላይ በስልጣን ላይ በነበሩበት ወቅት ማለት ነው ስለዚህ ይህንን መጽሐፍ ታትሞ ለትውልዱ እንዲቀርብልን ፍቃደኛ ስለሆኑና ይህንን ታሪክ ስላጋሩን ለሳቸውም ቢሆን ባሉበት ምስጋና ይድረስላለሁ። እንደዚያውም ይህንን ድንቅ መጽሐፍ በልዩ አተራረክና አጻጻፍ ዘዴ አሳትሞ ለትውልዱ፣ ለገበያው ለኛ ለንባቢያ በቃ ብልንን ይታገሱ ጌትነት ገበያውንም እጅግ በጣም በእናንተ ስም በአክብሮት ላመሰግን እወዳለሁ። ይህ መጽሐፍ ታዲያ እንዳልኳችሁ ብዙ ነገሮችን ይዟል ስለ ጓድ መንግስቱ ኃይለማርያም ጭራሽ የማይታወቁ የማይገመቱ ነገሮችን ከልጅነታቸው ጀምሮ እስከ አስተዳደጋቸው አልፎም ተርፎም የተማሩበትን የትምህርት ሁኔታ የትየት እንደነበሩ ከሌሎች ከዓለማት ላይ ያደረጉትን ወቅታዊ ሁኔታዎች በሰዓቱ የነበሩትን ነገሮች ሁሉ በደንብ አስፍረውበታል። እናም መጽሐፉን ጣፋጭ ያደረገውም አንድም ያተራረቅ ዘዴውና አቀራረቡ ነው ምክንያቱም ጥያቄ እያቀረበላቸው ቢሆንም አብሯቸው የቆየው እሱ ግን ወጥ ታሪክ አድርጎት እንደ ልቦለድ በሚመስጥና በሚጣፍጥ ሁኔታ አስቀምጥቷል። ይህም ደግሞ ለእኛ በጣም ይረዳናል። አይምሯችን ሳይረባበች ሳይዋከብ፣ አንድ ነገር ላይ ትኩረት አድርገን እንድናነብ አድርጎናል። ከዛም አልፎ ተልፎ ትኩረታችን እንዳይበታተን የረዳን ከመጽሐፉ አጻጻፍ የተለያዩ ሁኔታዎችን በክፍል ከፋፍሎ ያስቀምጠልን እና አንዱ ክፍል ላይ የምናነባው ያንን ነገር የሚመለከት ነው። ከዛ ቀጥሎ እያለ እያንዳንዱን ነገር አሁን እስካሉበት አኗኗራቸው፣ ሕይወታቸው፣ አጠቃላይ ነገራቸውን አስቀምጦልናል። ስለዚህ ስልጣን ላይ ከወጡበት እስከ ስልጣን እስከ ማብቂያው ድረስ የነበሩትን ሁኔታዎች ሁሉ በሳቸው አንደበት ተተርኮ ይዟል እና መጽሐፉን ብታነቡት ትወዱታላችሁ ብዙም ነገር ታገኙበታላችሁ ብዬ ያስባለሁ። ከዚህ በፊት የተለያዩ መጽሐፎች ስለሳቸው የተተረከ የተባለ ወቅቱን፣ ጊዜውን፣ ሁኔታዎችን የሚመጥኑ መጽሐፎች ተጽፈው አንብበናል። ይህም ለየት የሚያደርገው ሁሉ ነገራቸውን ይዞ ከራሳቸው አንደበት የተተረከ መሆኑ መጽሐፉን ግሩም አድርጎታል እና እንድታነቡት ስል ለመጽሐፍ ጥቁማይን ይዤላቸው የመጣሁት ታዲያ እንደተለመደው መጽሐፉን ለማንበብ እንዲረዳችሁ እኔም ደስ ካሉኝ ቦታዎች አልፍ አልፍ አድርጌ ወደ እናንተ አቀርብላችኋለሁ። አብራችሁን ቆዩ። ይሄ ምስል መጽሐፉን ለመጻፍ ሲሄድ የነበሩበትን አቋም በፎቶ ያስቀረበት ነው የጓድ መንግስቱ ኃይለ ማርያምን ማለት ነው። ስለዚህ እስቲ ስለ ልጅነታቸው ትንሽ ያወላልዳቸውን ሁኔታ እና ስለ እድገታቸው የተወሰነ ቀንጭቤ ላንብብላችሁ። የተወለድኩት ግንቦት 19 የተወለድኩ ግንቦት 19 1993 ዓ.ም ነው። አዲስ አበባ ፒያሳ ጊዮርጊስ ሶስተኛ ፖሊስ ጣቢያ የሚባለው አካባቢ ነው። የእኔ አባት እንዲሁ ከቦታ ቦታ ሲዘዋወር ስለኖረ አባቴን አንቱ ነበር የምለው እኔ አብዛኛውን የህፃናት ጊዜን ከእናቴ ጋር ነበር አዲስ አበባ የኖርኩት ማለት ይቻላል። ከአባቴ ጋር የቆየውበት ለጋ የህፃናት ጊዜ በጣም ጥቂት ነው። እናቴ ብዙነች ተሰማ በጣም ብልህና ጎበሳው ነበረች። ጊዜው የችግር ጊዜ ነበር። እንደሚታወቀውም ሀገሩ በጣም ኋላቀር ነበር። ህዝቡ ድሃ ኑሮውም በጣም በጣም አስቸጋሪ የሆነ ነው። ሆኖም እንዳጋጣሚ ሆኖ የእናቴ ዘመዶች የመሬት ከበርቴዎች ናቸው። አዲስ ዓለም ነበር የሚኖሩት። በዚህ ምክንያት አዲስ አበባ መኖር አስቸጋሪ ስለነበር እኔና እህቴን አመለወርቅን ይዛ ቤተሰቦቿ ጋር አዲስ ዓለም በጥገኝነት ትኖር ነበር። በዚህ ጊዜ ውስጥ እኔ ለትምህርት ቤት ደርሻለሁ። አምስት ወይም ስድስት ዓመት ይሆነልኛል የመጀመሪያ ፊደል የቆጠርኩት አፌን የፈታዋት አዲስ ዓለም ቄስ ትምህርት ቤት ነበር። በዚያ የቄስ ትምህርት ቤት ህግና ስርዓት መሰረት ከፊደል ተነስቼ እስከ እስከ እስከ ዳዊት መድገም ደርሻለሁ። የእናቴ እናት አያቴ እዚያው እንድቀጥልና እንደውም በሳቸው አስተሳሰብ በአንድ በኩል የቤተ ክህነት ካህን ሆኜ የማድግበት፣ በሌላ በኩል ደግሞ ገበሬ የምሆንበት ሁኔታ ነበር ሲያልሙ የኖሩት። እናቴ ትንሽ ከተማ ቀመስ ጥቂትም ቢሆን በስልጣኔ አይኖቿን የከፈተች ሴት ነበረች። አይደረግም፣ የኔ ልጅ ያንቺ ገበሬ አይሆንም፣ በዚህ አይነት መንገድ አይቀጥልም፣ ዘመናዊ ትምህርት ቤት መግባት አለበት በሚል ታግላ የዛን ጊዜ አዲስ ዓለም በተቋቋመ ዘመናዊ ትምህርት ቤት አስገባችኝ እያሉ የልጅነታቸውን ጊዜ እንደዚህ አይነት መንገድ ይተርኩልናል በሚጣፍጥ ሁኔታ ማለት ነው። እናም አሁንም ሌላም አለፍ ብዬ ላንበብላችሁ። መጽሐፉ ሶስት መቶ ሀያ ስምንት ገጽን የያዘ ነው። እኔ እንግዲህ እንደለመድኩት አምስት ስድስት ገጽ ባነብ ነው አንድ ለሁላችንም መልእክት ይሆነናል ብዬ እሳቸውም ከውስጤ የማይጠፋ ታሪክ ብለው የተናገሩትን አንዲት ነገር አንብቤ ልላፍላችሁ። እዚህ ላይ ስለ ነፃነት፣ ስለ ራስ ክብር ልጅ እያለው በመማርበት ትምህርት ቤት የሚያስተምሩ አንድ ካናዳዊ ሚሽን መምህር የተረኩልን ታሪክ ዛሬ ማረሳውም። መምህራችን በጊዜ የኢትዮጵያ ለራሳችን ላለን ክብር በጎ እይታ ነበራቸው። ሁሌም ወደ ውጭ ሀገር ደርሰው ሲመጡ ስለ ጉዟቸው ክፍል ውስጥ ያወሩናል። አለም ምን ላይ እንደደረሰች እኛ የት እንዳለን በግልጽ እንድንበረታ ይመክሩናል። አንድ ቀን መምህራችን ደቡብ አፍሪካ ደርሰው መጡ። ወቅቱ የአፓርታይድ ስርዓት የጨካኝነት ጣራ የነካበት ብቻ ሳይሆን ፀረ አፓርታይድ ትግሉ የተፋፋመበት ወቅት ነበር። እናም የገጠማቸውን እንዲህ ሲሉ አጫወቱን። ከተማው አማካኝ ስፍራ አንዲት የተጎሳቆለች ጥቁር ሴት አእምሮዋን የሳተች ያህል ትጮዋለች። እምባዋን ላባ ተቀላቅሎ ውሃ የተደፋባት ይመስላል። ልብሷ በላዩ ላይ ቀርድዳው ፀጉሯን እየነጨች ኡኡ ትላለች። ቀስ በቀስ ሰው በዙሪያ መሰባሰብ ጀመር። አብዛኛውን ጥቁር መንገደኛ ቀረብ ብሎ ነገሯን ያዳምጣል። ጥቁሯ ሴት ድምጿን ከፍ አድርጋ የማዕድን አውጪ ሰራተኛ የሆነው ባሌን በአመፅ ምክንያት ከከተማው እጅግ በራቀ ስፍራ አሰሩት የባሌን እስር ለልጆቼ እና ለእኔ እንደ ተከፈለ ዋጋ ቆጥሬ ዝም አልኩ። ረሃቤን፣ መታረዜን እና ናፍቆቴን እኔ ለነፃነቴ እንደከፈልኩት ክፍያ ቆጠርኩትና ለወራት ተቀመጥኩኝ። ቀኑ ሲገፋ ለፃናቱ ላፀናው ላጽናናው ፈልጌ ያለኝን ሁሉ አሰባስቤ የታሰረበት እስር ቤት በብዙ ስቃይ ተጉዤ ደረስኩ። ለእስር ቤቱ ጠባቂዎች የባለቤቴን ስም ነግሬ እንዲጠሩልኝ ጠየቅኳቸው። ጠባቂዎቹ ግን በአስር ሺዎች የሚቆጠሩ እስረኞች ባሉበት ጊቢ። የምትዩን ሰው በስሙ ለማወቅ ይቸግረናል። የእሱ ቁጥርስ ንገሪን፣ አሉኝ ብላ አምርራ ለቀሰች። ወገኖቼ ባሌ ስም የለውም። ባሌ ቁጥር ሆኗል። እንደ እንስሶች፣ እንደ ቁሶች የኔ የሚለው ስም የለውም። አውቃቸዋል። ሰው ከመሆን ወጥቷል። ለካ በስተን ስንሞት ገፍተው ሲገርፉን ስም አልባነን ቁጥር እንሆናለን። የተሰበሰበ ሰው አንገቱን ደፋ። መምህራችን ይሄን ታሪክ ከነገሩን በኋላ እናንተ እድለኞች ናችሁ፣ ቁጥር እንዳትሆኑ ነጻነታችሁን ጠብቁ፣ ነጻነት የሌለ ሰው በስሙ አይጠራም፣ ቁጥር ይሆናል ሲሉ መከሩም። ይሄ ታሪክ ሁሌም በእንደዚህ ያለ አጋጣሚ ትዝ ይለኛል ይሉና ቀጥለው እኔ ሳነባው እዚህ መጽሐፍ ላይ ነው ስለሳቸው ያገኘሁት። የሚያስገርም የትምህርት ሁኔታቸውን ይናገራሉ። የዛን ጊዜ አሜሪካ ለመሄድ ንጉሱ ጋር ቀርበን እጅ እንነሳለን። ንጉሱም የት ነው የምትሄደው? ምንድን ነው የምትማረው? ምንድን ነው ሙያ? ብለው ይጠይቃሉ። ኋላም በል በርታና ተምረህ ሀገርህን አገልግል ብለው ያሰናብታሉ። ያንኑ ስርዓት እኛም እናደርጋለን። ኋላም ወደ አሜሪካ ተጉዤ ሜሪላንድ ውስጥ ሳቫና ኤሊኖይስ የሚባል ትምህርት ቤት ነበር የተማርኩት እያሉ የትምህርት ቆይታቸውንም እንደዚሁ ይተረኩልናል። እኔ እንዳልኳቸው ስለሳቸው አሜሪካ ሄደው መማር የሰማሁት እዚህ መጽሐፍ ላይ ነው። ምናልባት ሌሎቻችሁ ታውቁት ይሆናል። ሌላው ደግሞ በወቅቱ ወደ ስልጣን ሲወጡ የንጉሳዊ ስራ ሲገረሰስ የነበረችዋን ነገርም እንዲሁ ቀንጭቤ ላንብላችሁ። እሳቸው ግን ከዛ በፊት የነበረውን ከዛ በኋላ የነበረውን እንቅስቃሴ በደንብ ተርከውት እዚህ ጋር ታገኙታላችሁ። እኔ ግን እንዲሁ ለማስታወስ ያህል ለንብብላችሁ በዚች አይነት ሁኔታ ሰፋ ያለ ውይይትና ግንዛቤ ከተገኘ በኋላ ነው፣ ተደባብቁ መቀጠል አይቻልም፣ ንጉሱን እናውርድ የሚል አጀንዳ ላይ የተደረሰው። በነገራችን ላይ የመጨረሻውን የደርግ ስብሰባ ስናቋቁም ከቤተ መንግስት የተላኩና እኛ ሳናውቃቸው ለንጉስና ለመንግስቱ መረጃ የሚያቀብሉ ብዙ ሰዎች መካከላችን ነበሩ። የየዕለት ውይይታችንና ውሏችንን ጠቅላይ ሚኒስተር እንዳልካቸው ንጉስን ጭምሮ ያውቃሉ። ምን እናደርግ እያሉ የራሳቸውን ግምት ይገምታሉ። ይሄ ወታደር ምንድን ነው የሚፈልገው? ለመሆኑ ተባብረው ተሳስቦ እንዲህ ያለ ዓላማ ለማስፈጸም ብቃቱ ድፍረቱ አለ ወይ? የሚመሩትስ እነማን ናቸው እየተባለ ነው የሚገመገመ። ኋላ እነ ሻለቃ እከሌ እከሌ የሚባሉ ናቸው የሚያሽከረክሩት ተብሎ ሲነገራቸው፣ ሁለቱ ሻለቃዎች ይመቱ፣ አጥናፉና መንግስቱ የሚል ውሳኔ በንጉሱ ተሰጠ። እንደ አጋጣሚ ሆኖ ይህ መረጃ ደረሰን። እኛም በፍጥነት ከየሆቴላችን ወጥተን እዚያው ካምፓችን ተሰበሰብን። የንጉሱ ነፍስ ገዳዮች በሰራዊት አድነን ሳይመቱን በፊት በቁጥጥር ስር ማድረግ ነበረብን። አድርገናቸዋለን። ያ ከሆነ በኋላ ደግሞ የጠቅላይ ሚኒስተር እንዲሁም የሌሎች የተቀሩ ሚኒስተሮች ጉዳይ መፍትሄ መስጠት ነበረብን። ከዚያም በላይ ደግሞ የህገ መንግስት ለውጥ ይደረግ ተብሎ ከኛ ቀድሞ ቀደም ብሎ ተቋቁሞ የነበረ የህገ መንግስት አርቃቂ ኮሚቴ ጉዳይ አለ ያው የተቋቋመው የወትሮ ኃይለስላሴ መንግስት ፓርላማ አለ። ፓርላማው በተለያዩ መንገድ ለውጡን የሚፈልግና ለውጥ የሚቃወም የሚል ተካፍሎ እርስ በርሶ እየተሟገተ ነው። አጠቃላይ የነበረ ሁኔታ ይሄ ነበር የሚመስለው እያለ የወቅቱንም ሁኔታ ይገልጽልናል፣ ያቀርብልናል። ታዲያ ስለ መንግስቱ ኃይለማርያም ካነሳን አይቀር ስለ ካራ ማራ ስለ ሱማሊያ ወረራ ማንሳታችን አይቀርም። እሱንም በደምብ የወቅቱን ሁኔታ አሳዛኙንም፣ ድላችንንም የነበረውን ፈተና መሀሉንም፣ ያው እኛ ድሉን ነው የምናከብረው የድል ልጆች በመሆናችን፣ ግን መሀሉንም የነበረውን የወታደሩን ነገር የህዝቡን፣ የሀገሩን የተከፈለልን፣ በትክክል የተከፈለልን ዋጋ ኢትዮጵያን ከወረራ የተከላከሉበትን መንገድ አንድነታቸውን በደንብ እዚህ ጋር ከእሳቸው አንደበት ተጽፎ ታገኙታላችሁ። ስለዚህ ስለ እሳቸው ጋነሳነ ቀን የካራ ማራን ድል ማንሳታችን አይቀርም። እስኪ የጦርነቱ በዛን ወቅት የነበረውን ሁኔታ ቀንጨብ አድርጌ አሁንም እንደሚከተለው አነብላችኋለሁ። እንዳልኩት መሳሪያ የለም። ልብሱን አዘጋጅተናል፣ ምግቡን አዘጋጅተናል፣ የሚያሰልጥነውንም የሰው ኃይል አዘጋጅተናል። ምንም የሌለበት ጭልቅ ያለ ሜዳ፣ የስጋ ሜዳ ይባል ነበር ያኔ። ላይ ድንኳን ተዘርግቶ ስልጠና ተጀመረ። ዘግይተናል። ቀስ በቀስ እያንድ ዲሲፕሊን ማስተማር ባዶ እግሩን ቢሆንም ጦር ስልት፣ እንቅስቃሴ፣ የተራራ እና የሜዳ ውጊያ፣ የሌሊት ውጊያ እያን ማስተማር ጀመር። በዚህ እጅግ አስደማሚ የክተት ዘመቻ ወታደራዊ ስልጠና ወቅት ከዘማቹ ጋር በአንድነት ለመግባባት የቋንቋ ከፍተኛ ችግር ነበረብን። በተቻለ መጠን አስተርጓሚዎችን እንጠቀማለን። ሰራዊቱ አንዱ ከሌላው ባህል ጋር እንዲግባባ እና እንዲደማመጥ ማድረግ ጀመርን። አንድ ወታደር በመሰረታዊ ደረጃ ሊያውቀው የሚገባ የሚባለውን ነገር እያሰለጠንን ጎን ለጎን ደግሞ ሳናቋርጥ መሳሪያ እንፈልጋለን። ራሻ ያመጣል አያመጣም እርግጠኞች አይደለምንማ ተመልሰን ወደ ሩሲያ መሄድ ነበረብን። ምነው ዝም አላችሁም በሚል ትንሽ ቅስቀሳ አደረግን። እነርሱ የእኛን ሁኔታ አዩ። ለህዝቡ የተደረገውን ጥሪና ምላሹን አዩ። ህዝቡ ምን ያህል ሀገሩን ይወድና ለሀገሩ የሚዋጋ እንደሆነ አረጋገጡ። በወቅቱ አድርገ ነው የነበረው። ወታደራዊ ሰልፍ ከምንም በላይ ማራኪ ነበር። ያኔ እዚያ ሰልፍ ላይ ሰራዊቱ የለበሰውን ዩኒፎርም እና መሳሪያውን ጨምሮ የገዛ ነው ከደቡብ ኮሪያ ነበር። ያ ሰልፍ በሀገር ውስጥ የነበረውን የህዝቡ ሞራል ከፍ አደረገው። ግንባር ያለው ሰራዊታችንም አጋዥ ይመጣልናል በሚል ተስፋ በርትቶ በመመከት ላይ ነበር። የአፍሪካ ወዳጆቻችንም በዚህ ጊዜ በሞራል ከጎናችን ተሰለፉ። የተቀሩት ሶሻሊስቶች ሀገሮች በተለያየ መልኩ አበረታቱኝ። ለጊዜው ግን ቆላውን፣ ይዞታችንን፣ ድንበራችንን በደቡብ በምስራቅ ያሉ ትልልቅ ከተሞች ያለ ውጊያ ለቀቅን። ምክንያቱም በዚያ ቦታ ላይ ባዶጁን የተቀመጠ ሰራዊት በሶማሊያ ብረት ለበስና ታንክ መደፍጠጥ ብቻ ነው ድሎ የነበረው ቆሞ መዋጋት ፋይዳ አልነበረውም። ስለዚህ ታክቲካዊ ማፈግፈግ አደረግን። እየተዋጋን አንድ እግር በመሬት እየተደረገ ተኩስና እና ንቅናቄ እያደረግን ቦታውን ለቀቅን እያሉ በወቅቱ እየነበረውን ቀደመዊ እንዳልኩት ሁኔታዎችን አስፍረውልናል። ደስ በሚል ሁኔታ አስቀምጠውታል። እና ብዙ ከመጽሐፉ በ በእርግጥ ብዙ ነገሮችን እየቀነጨኩ እየቀነጨኩ ባነብላቸው ደስ ይላሉ። ምክንያቱም ደስ ደስ የሚሉ ነገሮች አሉበት እና የሚያሳዝኑም የሚያስከፉም እውነታዎች እንዳሉበት ሆነው ማለት ነው። ታሪክ ጥሩ ጎን አለው፣ መጥፎ ጎን አለው። ለማመዛዘንም፣ ለማወቅም፣ ለመማርም ስህተታችን ምን ጋ ነበር ያጠፋ ነው የሆነው የሚሉትንም ለማየት እሳቸውም ስህተታቸውን የሚያምኑበት ቦታዎች ስላሉ እኛም እንደ ትውልድ፣ እንደ ሕዝብ ያንን ነገር ካለፉት ስህተቶቻችንን ካለፉት ጀግንነታችን ብቻ ሳይሆን ስህተቶቻችንንም እንዴት ማረምና መማር እንዳለብን ስለሚረዳም መጽሐፉን በጣም ምርጥ ስለሆነም ገዝታችሁ እንድታነቡት ስል የመጽሐፍ ጥቆማዬን አቀርብላችኋለሁ። የዚህ ሳምንቱ የመጽሐፍ ጥቆማዬ መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በይታገሱ ጌትነት ገበየው የተጻፈውን ድንቅ መጽሐፍ ነው። እና ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። በሌላ ጊዜ ከሌላ ምርጥ መጽሐፍ ጋር እመጣለሁኝ። ቸር ቆዩኝ።